በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሃያ ሁለት በዚችም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳይና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው የቃል ነቢያት፣ የጽሑፍ ነቢያት፣ አበይት ነቢያት፣ ደቂቀ ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብም በክርስቶስ ስለተመሰለው ስለ ልጁ ይሁዳ እያውን በዘይት እንጨት ላይ ያስራል ውርንጫውንም በወይን አረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እንሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋራ ነው፣ ሥራውም በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሰዊያውን በዞረ ጊዜ ይችን ዕለት ተርላ ደስታ በሚደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን ለራስህ አዘጋጀህ እያለ አስቀድሞ ዘመረ። ሰሎሞንም የሕፃናትን አንደበታቸው የተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርኩዛቸውም በእጆቻቸው ውስጥ ነው አለ ደግሞ መትከያዎችሽን አስፍተሽ ድንኳኖችሽን ዘርጊ ያለም ነቢይ አለ የተናገረ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደ ተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተ ፋጌ ደረሰ። ደብረ ዘይት ወደሚባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታችሁ ወዳለችው አገር ሂዱ፣ በገባችሁም ጊዜ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ለምን ትፈታላችሁ የሚል ሰው ቢኖር ጌታው ይሻዋል በሉ የተላኩትም በሄዱ ጊዜ እንደነገራቸው አገኙ። የአህያውንም ግልገል ፈቱ። ጌቶቹም ለምን ትፈቱታላችሁ አሏቸው። ጌታቸው ይሻቸዋል ይፈልጋቸዋል አሉ። ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያው ግልገል ላይ ጎዘጎዙ፣ ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊትም በኋላ የሄዱን የነበሩት በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግሥትም የተባረከሽ ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ከዐሥራ ሁለቱ አርዴት ጋር ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላትን በለስ አየ። በእርሷ ፍሬ ያገኝ እንደሆነ ሊያይ ሄደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም የበለስ ወራቱ አልነበረምና ለዘላለም ከአንቺ ፍሬ የሚበላ አይኑር፣ አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚገበያዩትን ያስወጣ ጀመረ። የለዋጮችንም ሰደቃቸውን ገለበጠ፣ ርግብ የሚሸጡትንም ወንበራቸውን ገለባብጦ ጣለ፣ አስወጣ። ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አላዛርን ከሙታን ለይቶ ካስነሳው በኋላ በነጋውም እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንደ መጣ አንድም እንዲመጣ በሰሙ ጊዜ የሰሌን ዝንጣፊ የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ ነው የተባረከ እያሉ እየጮኹ ተቀበሉት። ጌታችን ኢየሱስ ክርስቶስም የአህያ ግልገል አገኘ፣ ተቀመጠበትም። እንደ ተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እንሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር አላወቁም ነበር። ጌታ ሳይሰቀል ጌታ በተሰቀለ ጊዜ ይህ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ እንዲሁም አደረጉ። ጌታችንም በአህያዋም በግልገሏም ከመንገደ ደብረ ዘይት ጀምሮ እስከ ኢየሩሳሌም በአህያዋ ኢየሩሳሌም ቤተ መቅደሱን ደግሞ በግልገል ሶስት ጊዜ ውደት አድርጓል ብለው ይናገራሉ። አላዛር አላዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳው ጊዜ ከእርሱ ጋር የነበሩ ሰዎችም መሰከሩለት። ስለዚህም ሕዝቡ አመኑበት፣ ያደረገውን ታምራት ሰምተዋልና። የሕፃናቱንም ምስጋና ደግሞ አላዛር ማስነሳቱን ሰሙ፣ አዩ። የካህናቱ አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ረሃብ ጥቅም የምታገኙት የምታገኙት ረህብ ረህብ ጥቅም እንደሌለ አታውቁ ምን እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወሱም። ሌሎች ከእንጨቶች ቅጠሎችን እየቆረጡ እየቆረጠ በመንገድ ውስጥ እየቆረጡ በመንገድ ውስጥ ይጎዘጉዙ ነበር አሉ እንጂ ሉቃስም ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ይጎዘጉዙ ነበር አለ እንጂ ዮሐንስ ግን ለብቻው ከኢየሩሳሌም ከሰርየን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰርየንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብጽ በወረደ ጊዜ ከእናቱ ቡርት ቅድስት ከሆነች ከመቤታችን ቅድስት ድንግል ማርያም ጋር እስሙናይን ከሚባል አገር ደረሱ። ከዚያም ሰርየን አገኙ። ጌታችንም ከስሯ ተነቅላ ሄዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜ ወደ አየር ወጣ በረረች ሄዳም በዚያ በደርዘች ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም የወሳዕናን ውደት በአሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእርሱም ምስጋና ይሁንና በእኛ ላይም ይቅርታው ቸርነቱ ይደረግል ለዘላለሙ አሜን። አርኬ ሰላም ለዕርገትከ ወለበአትከ ማይከላ ኢየሱስ ክርስቶስ በተጽዕኖ እድግት ምስለ እዋላ ኢየሩሳሌም አሚሃ እያይ መረት ሞይለ ሳይላ ሀገርኒ ታውከት ኩላ መኑ ውእቱ ኪያ ከቢላ ቅዱስ ቄርሎስ መንፈሳዊ ወዛት ይለት በዚችም ዕለት የከበረ መንፈሳዊ አባት በየኢየሩሳሌም ኤምጲስቆጶስ አባ ቄርሎስ አረፈ። ይህም አባት የቤተ ክርስቲያንን ትምህርት በመማር ያደገና እጅግ አዋቂ ምሁር ሆነ። ከእርሱ በፊት የነበረ ኤጲስቆጶስ አባ በርኪሶስ ባረፈ ጊዜ ይህን አባት መርጠው ለኢየሩሳሌም ኤጲስቆጶስ አድርገው ሾሙት። በተሾመም ጊዜ ከመናንያንና ከአሬዮሳውያን ተኩላዎች ከመናንያንና ከአርዮሳውያን ተኩላዎች በመልካም አጠባበቅ ህዝቡን ጠበቀ። የኤጲስቆጶሳት ጉባኤ በሰርድቄ በተሰበሰበ ጊዜ ይህ አባት ከዚያ ደርሶ አርዮሳውያንን ተከራከራቸው፣ ምላሽ አሳጥቷቸው አውግዞ አሳደዳቸው። አካኬዎስንም ከቂሳሪያ ሀገረ ስብከቱ መንበር አሳደደው። አካኬዎስም ወደ ታናሹ አርዮሳዊ ወደ ሆነው ቆስ ጠንጢኖስ ሄዶ ከማህበሩ ስለደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቄርሎስ የደረሰበት ሁሉ በመናገር ከሰሰው። ስለዚህ ማሪዮሳዊ ንጉሥ ይህን አባት ከኢየሩሳሌም አሳደደው። ሌሎቹንም ብዙዎች ኤጲስቆጶሳትን ከአገረ ስብከት መንበራቸው አሳደዳቸው። ይህም አባት ቄርሎስ ወደ ተርሴስ ከተማ ሄዶ ከአገሩ ኤጲስቆጶስ ከስልዋኖስ ጋር ተገናኘ። እርሱም ተራዳው ጥቂት ቀኖችም ከእርሱ ዘንድ አስቀመጠው። በልኩያኖስ ስብሰባ በሆነ ጊዜም ይህ አባት ከተሰበሰቡት ውስጥ አንዱ እርሱ ነው። አካኬዎስንም ደግመው አወገዙት ረገሙትም። ዳግመኛም ወደ ንጉሥ ሄዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሥም ወታደሮች ልኮ ከዚያም ካል ካለበት ቦታ አሳደደው። ከዚህም በኋላ ይህ መናፍቅ ቆስጠንጢሮስ ሞተ። ልጁ ሶስተኛው ቆስጠንጢኖስ ነገሰ። ይህንንም አባት ከተሰደደበት ወደ መንበረ ጵጵስናው መለሰው። አባቱ ያሳደዳቸውን የኤጲስ ቆጶሳት ሁሉንም መለሳቸው። ይህም አባት የተረፈውን ዘመን በሰላምና በጸጥታ ኖረ። ታላቁ ቴዎዶስዮስም በነገሰ ጊዜ ስለ መቅዶኒዎስ፣ ስለ ሰባሌዎስ እና ስለ አቡሊናሪዎስ በቁስጥን በቁስጥንጥንያ መቶ ሃምሳ ኤጲስቆጶሳትን በአንድነት ሰበሰበ። ይህም አባት በጉባኤ ውስጥ አንዱ እርሱ ነበር። መናፍቃንም መመለስን እንቢ በአሉ ጊዜ ከወገኖቹ ጋር ረገማቸው፣ አውግዞም ለያቸው። ሃይማኖትን ያቀኑ ሦስት መቶ አስራ ስምንቱ በሰሩት በጸሎተ ሃይማኖት ላይ ለመንግስቱም ፍጻሜ የለውም ከሚለው ቀጥሎ እንዲህ የሚል ጨመረ። የባህሬ ገዥ በሚሆን የሚያድን በመንፈስ ቅዱስ እናምናለን። ከአብ የተገኘ ከአብ ከወልድ ጋር እንሰግድለት እናመሰግነውም እናመሰግነውም በነቢያት አድሮ የተነገረ ሐዋርያት ሰብስበው አንድ ባደረጓት ከሁሉ በላይ በምትሆን ክብርት ንጽሕት ጽኒት ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን የሚመጣውንም የዘላለም ህይወት። ከዚህ በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትና ተቅሳጻትን ደረሰ። ሁለተኛም ስለ ጸሎተ ሃይማኖትና ስለ ትርጓሜው ሌላ በውስጡ 18 ያህል ድርሳን ያለው መጽሐፍ ደረሰ። እርሱም ጥበብን እውቀትን ሁሉ የተመላ እጅግ የሚጠቅም ነው። በጵጵስናውም መንበር 33 ዓመት ከኖረ በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አርኬ ሰላም ለቄሩል ወስንተ ሰበ ከበጥያቄ ሃይማኖተ ክርስቶስ መጽደቄ ዘምስለ ማኅበር ቀይሞ እለበሰርድቄ አርዮሰሃ አንደደ አንቄ አርጋበ ወንጌል ያሰስል ኑፋቄ። መጋቢት 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን ሐዋርያት፣ ንጹሐን አርዲት እና ቅዱሳት አንስት ጌታችን 120 ቤተሰብ የጌታችን 120 ቤተሰቦች አጠቃላይ 12 ሐዋርያት፣ 70 አርዲት፣ 36 ቅዱሳት አንስት ቅዱስ ቄርሎስ መንፈሳዊ የቅዱስ ሀገር ኢየሩሳሌም ጳጳስ የነበረ ንጽህናው የተመሰከረለት አባት ሲሆን በ361 ዓ ም በቁስጥንጥንያ ከተሰበሰቡ 15 ቅዱሳን ሊቃውንት አንዱ ነው። ብዙ ድርሳናትን ጽፏል። ወርሃዊ በዓላት፦ ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ የመቤታችን ወዳጅ፣ አባ አንጦኒዎስ፣ አባ አበመነኮሳት አባ ጳውሌ ውሃ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ልጅ ሆይ ልልበይ